ሰራተኛ አዴይ ዛሬ ደግሞ በአዴዎች መጥቼ ነው ማለት ነው። የአዴይ ታሪክ እንግዲህ እንደተቀመጠ ተከር ነው ይብሰል እያለ ነው። የፍቅር ታሪክ ተከር ነው ይብሰል። እንደ ፍቅር የምትባል ልጅ ምን ብናረጋት ይሻላል? ወይ ፍቅር፣ ወይ ፍቅር፣ ዊ ፍቅር ይቻቃጣሪ ዛሬ ላይ እንግዲህ ኤላ የለም ማለት ነው። ለምለም ከአዴይ ጋር ነው ያለችው። አዴይ ታግዛታለች፣ እየሰሩ ነው አበባ ምትላት አፍቃሪዋ መቼም ያደ አፍቃሪዎች ነጋ በነጋ ይዘበሉ እንደ ዝናብ ማለት ነው ይወርዳሉ። እና አበባ ሲሰጣት ዴቭ በጣም ተቃጥሎ ንድድም ማለት ነው እንግዲህ እየተደባደበ ነው ማለት ነው። ከነ ደመቀ ጋር ሂዶ እንዴት እንደዚህ ትሰሩኝ ያላችሁ እያለ ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ዛሬ ደግሞ ባዴዎች መጥቻለሁ ማለት ነው። አዴ እንግዲህ አሁን ላይ ያለችበት ሁኔታ በጣም አስቸጋሪ ላይ ነው ማለት ነው። ፍቅር ያው ይቅርታ ጠይቃ ነበር። ይቅርታ የጠየቀችው ምሱ ለእናቷ የምስል እንጂ ወዲያት ወይም ደግሞ እንትን ብላት አይደለም። ተጣልተዋል ማለት ነው፣ የተጣሉ አይጥና ድመት የሆኑበት ለእናቷ ብላ ነበር። ፍቅርም እናቷ እንዳትቆጣት አዴ፣ ከዚህ ቤትም መውጣት አትችልም ብላ ስለነበረ እናታቸው አበቤት አስገብታ ከገጠር ዴቭ ማሸንፎ አምጥቷት አሁን ላይ አብረው እየኖሩ ነበር ማለት ነው ፍቅርም እሺ ብላይ ቅርታ ብላ ነበረ። አሁን ግን በአሁኑ ሰዓት ላይ አዴን እያሰቀየቻት ድጋሜ። በነገራችን ላይ ፍቅር ዴቭን ስለምትወደው፣ ዴቭ ደግሞ እንግዲህ አይፈልጋትም ፍቅርን። አዴን ነው አዴን፣ ለምን ወደር ከኔ ለምን አትወድኝ በመባባል አይጥና ድነት ሆኖ ጦርነት ተከፍቶ ትልቅ ችግር እየተፈጠረ ነው ማለት ነው። እሱም ደግሞ ፍቅርን አትናገሪያት አዴ። በአዴ ከመጣችው ሊዱ እንደዚሁ መጥበቅ ውስጥ ገብታ ፍቅርና ይቺ አደይ እና እንትና ነበሩ ማለት ነው። ለምለም ነበሩ። ስራችንን እንስራበት እባክሽ ሊዱ። ያ እሷ ደግሞ ሊዱን ማየት አትፈልግም። ኢላና ሊዱ ከዚህ በፊት ከቤት ውጭ ብለው አባረውኛል። ስለዚህ በቀል ነው ወይ? እውነቴን ነው የምልሽ፣ አፍሽ አላድብ ካለ እገልሻለሁ እያለቻት ነበር ማለት ነው፣ በአሁኑ ሰዓት ላይ። በነገራችን ላይ ትንሽ እንትና ኃይለኛ ነች። ይቺ ማነች? ለምለም ስርዓት እያስያዘችልን ነው። ትንሽ ፍቅርን በጥፊ ብታጫዋት ጥሩ ነበረ። አንቺም ተራሽን ጠብቂ፣ አድበሻይ ካልሽ ደግሞ በጥፊ አሞቅሻለሁ ብላ። ታዲያ በማማቀቻትማ ብተገላገል ፍቅር በጣም አብዝተዋለ ማለት ነው። አደዬ በዚህ ሰዓት ላይ ደግሞ ማንም የላትም ሁላችንም እናውቃለን። ከገጠርም ደግሞ ዴቭ ነው ያመጣት ማለት ነው። ዴቭ ያመጣት እሷ ለሌላ እንዳይድሯት ብሎ እሱም ስለሚወዳት ቤተሰቦቿ ደመቀ አሳይቷት ሀገሯን አምጥቷታል ማለት ነው። እንዲቱም ደግሞ ባለ ሁለት አይነት እያለች ነው። በነገራችን ላይ አዴ ምስኪን ነች እኮ አትናገርም። ይቺ ፍቅር ግን እስስት እስስት እስስት የወረድባት ማዕት የወረደባትና ሀይለኛ ናት ማለት ነው። አዴን እያሰቀይቻት እና እንትን እያለች ትገኛለች። ፍቅር ግን ው መቼ ነው የምትታረሚው? ግን በጣም ሀይለኛ ነች ፍቅር። አዴ ግን በጣም ምስኪን ነች። በዛ ላይ ደግሞ ብዙ ነገር ለሰው ታስባለች ማለት ነው። በዚህ ሰዓት ላይ ደግሞ ኔዱ እዚህ ቤት እንዳትመጣብኝ አዴ ከመጣ ይህቺ ለምለም እንድትመጣ አልፈልግም ብላለች። ከዚህ አባሪያት አለበለዚያ ከአንቺም አልፋታም ብላለች። የሆነ ነገር ጥፋ አዴ ነው የሆነ ነገር ሲጠፋቸው አዴ ነው እና ከዚህ በኋላ ከሷ መራቅ አለብሽ። መቼም ቢሆን ለሚን ልተዋት አልችልም ለእኔ ባለ እውነት አይነሽ እያለችም ነበር ማለት ነው። አዴ በነገራችን ላይ እንደዚህ የሚያረጋትም ሆነ እንትን የሚላትም ትንሽ ይቺ ፍቅር ናት፣ ፍቅር አስቸጋሪ ልጅ ናት። ያው ሁላችንም አይተናታል። አስቸጋሪ ስለሆነች እሷን እንትን እያለቻት ነው ማለት ነው። አሁን በዚህ የተነሳ ይደባደባሉ፣ ይጣላሉ፣ ይታረቃሉ። ግን ትንሽ ኃይለኛ ናት ማለት ነው። በጊዜው ደግሞ ቀስ በቀስ እናያቸዋለን ማለት ነው። ኃይለኛ እንደሆነች እናቃለን። ስርዓት እያስያዘቻቸው ነው። ትንሽ ትሻላለች ለሚ ማለት ነው። ይቺ ጠንቋ ይቺ ተንከሴስ ደግሞ ማለት ነው። ውይ ፍቅር ውይ ፍቅር። ዴቫ ያፈቅራትም እኮ ጋይዝ፣ አይፈልጋትም፣ አይፈልጋትም፣ አይፈልጋትም እኮ ውድ ቤተሰቦች ማለት ነው። ዴቫ አይፈልጋትም በቃ። አልፈልግሽም እኔ የራሴ ሕይወት አለኝ የራስሽን ሕይወት ኑሪ፣ አዴን አትናገሪያት በቃ ከዚህ በኋላ ብሎ ነግሯታ፣ ያስጠንቅቋታል። ፍቅር ደግሞ ሙጭጭ ብላ በቃ ከአዴጋ አይኗ አዴ ላይ ነው። እሱ አይፈልጋትም፣ ውዶች፣ አይፈልጋትም፣ አይፈልግም፣ በቃ እሱ አይፈልግም፣ እንደማይፈልጋት ነው በቃ ቆየ ምን ዘማን አይፈልጋትም፣ ነግሯታል፣ እንደማይወዳት ነግሯታል። ግን እሷ ሞቼ ቆሜ እወድዋለሁኝ እያለች ነው እሱ አይፈልጋትም። በቃ ምን ያድር ምን ይደረግ። ወይ ወይ፣ ፍቅር ወይ ፍቅር፣ አቃጥሎ አገለን ነው ማለት ነው። ደመቀ እናንተናም ደግሞ እንግዲህ እየተደባደቡ ይገኛሉ ከዴቭ ጋር ለምን ተቀበልክሽ? ለምን ሰጠሽ? እየተባባሉ አበባው ትርጉም እንዳለው ታውቂያለሽ ወይ? አበባው ለእኔ ትርጉም አለው። እናም ደግሞ የተቀበልኩት እንጂ ስላለኝ እንጂ ሌላ ነገር አይደለም። ሰጠ የተቀበልኩት ወደ ቤት ገባኋለች ማለት ነው። አበባ ከተሰጣት የማይቀር እኔ ሂጅ መደባደብ አለብኝ፣ ልክ ማስገባት አለብኝ ብሎ ሂዶ ጠይቆታል ማለት ነው። እሱም ደግሞ ሲያያዙ ስታይ ለምለምን ልሸኝ በወጣችበት ሲደባደቡ ታገኛቸዋለ። ደብን ምን እየሰራ ነው? እንዴት ብደፍሬ ነው እንዴት ትነካዋለህ? ትላለች ማለት ነው። በነገራችን ላይ እሱ ያው ሰለሚወዳት ነው። በሷ ፍቅር እንደዚህ ከስቼ ነጥቼ ገርጥቻለሁ ብሎ ስሞት አቅርቧል ማለት ነው። በዚህ ሰዓት ላይ ግን አደይ እየተረዳችው አይደለም። አደይ በጣም የሚወዳችሁ ሰው ሊጎዳባችሁ ይችላል። ሰጡ ማለት ነው። እና እሱ ይወዳታል እሷ ደግሞ አትወደው አትወደው ፍቅር ከሁሉም ትቀን ላይ በሁሉም ነገር ግን አደይ የአደይ አፍቃሪ ባርኮት ያፈቅራታል፣ ነኮት ያፈቅራታል፣ ዴቭ ያፈቅራታል። ስንት ሰው ነው ያፈቅራት? ወይኔ ይሄ ሁሉ ፍቅር ግን። በፍጹም በፍጹም አንቺን ዴቭ ካፈቀርሽን ይገልሻሉ አለቻት። ሊዱን አሳልፈች ልሰጪ ነው ወይ ወንድምሽን? ለአደይ ለዛች ለአደይማ አልሰጣትም ትላለች። እንትና ደግሞ ማለት ነው ሊዱ። በነገራችን ላይ ሊዱ እኮ ማለት ነው የዋህነች ቀበጥ ምነች፣ የዋህ ምነች። ይህን እንደዚህ የምታደርጋት እቺ እንትናን እየተመለከተች ነው። ወንዶች ማለት ነው እቺ ማንን ነው እየተመለከተች ነው ማለት ነው። ስሟን እንትና ፍቅር የምትላት ነው የምትሰማው እንጂ ስለዚህ እሷ እያስቸገረች እንጂ ሌላ ነገር እንትን አትልም ማለት ነው። በጣም አስቸጋሪ ነች። ውይ ዊ ውይ ዊ አስቸጋሪ ነች ማለት ነው ስቀር በጣም አስቸጋሪ ናት። ግን በዛ በዛም የተነሳ ደግሞ አዴ ጥንካሬዋን ሳላደንቅላት አላልፍም። ጠንካራ ቆፍጣና ናት ማለት ነው። ቁፍጥን ያለች ነች። ስለዚህ አዴ ሁሉንም ችላ አብራ እየኖረች እየሰራች ትገኛለች። ከዛ ሁሉ ስቃይና ጭንቀት ከአገር ቤት ወደ ከተማ አምጥቷታል ዴቭ ማለት ነው። እሱም በደመቀ እርዳታ ነው። ደመቀ አገሯን ስለሚያውቀው አባቷ አልሰጥም፣ በፍጹም አዴይ ማግባት የለባትም፣ ከተማ ወደ መሆን የለበትም፣ እዚሁ በወቅ በማረግ ነው የምንድራ ብለው ተከራክሮ ስንት ታግተው ሁሉ ላዴይ ብሎ ስንት ሆኖ በመከራ ነው ያመጣት ማለት ነው። አዴይም በዛ በዛ ተነስተው አሁን ላይ ያሉበት ሁኔታ እንትን ብለዋል ማለት ነው። አሁን ላይ ያለችበት አደይ በጣም ትልቅ ችግር ውስጥ ነበረች። ከዛ ሁሉ ወጥታ እቤት በመጣ ደግሞ የቅርታ ጠይቃ አንቺ እኮ የእናቴ ይናቴ አደራንሽ አደይ ብላ ለማስመሰል እንደዛ እያለች ነበረ። ፍቅር፣ አቤት ፍቅር ውሸቷ፣ አቤት ፍቅር ውሸቷ። እች ውሸታ ማለት ነው። ለእናቷ እንደዛ ነበር ብላ የላከቻት እናቷ። ግን አደይ አሁን ላይ እየተሰቃየች ነው ያለችው። ፍትል አደይ ጋይስ፣ ለምለም አለች። አሁን ለምለም ስርዓት ነው የምታስይዛት፣ ስነ ስርዓቷን ማለት ነው። ስርዓቷን እያስያዝቻት የምትገኘው ማናት? አዴ ማለት ነው። አዴ ጎበዝ እችይ፣ ለምለም ማለት ነው። ለምለም ጎበዝ ናት፣ ጠንካራ። ሲናገሯት እራሱ ተወለውላቸዋለች በጥፊ እዛ። እሰይ እኔማ በጣም ደስ ያለኝ ጋይስ ማለት ነው አዴን ያው፣ ይቺ ፍቅር ከሀይለኛ ስለሆነች ነው እንጂ ማለት ነው፣ ኃይለኛ ናት፣ ፍቅር ኃይለኛ ናት ብትሆንም፣ ግን አዴ ጥንካሬውን ሳላደንቅላት አላልፍም። የእሷን ጭቅጭቅ፣ የእሷን ንትርክ፣ ጠዋት ማታ መሸቀን፣ ያንን ሁሉ የቻለች ጎበዝ። እኛ ብንሆን ምን አይነት ሰውንም ብለን ብለን አሰብኩን ለራሴ እንደው ምን አይነት ነው ብዬ ራሴ ትግስቷ ትህትናዋ፣ በጣም ደስ ይላል ማለት ነው። እሷ እንደዛ ብታረጋትም እሷ ግን ተስፋ አልቆረጠችም። እየሰራች ትገኛለች። ይህን ይመስላል ሌክቸር ሰብስክራይብ